ኢያሱ መጽሐፍ ምዕራፍ 14 ከቁጥር 12 ጀምሮ አነባለሁ፣ በጌታ በኢየሱስ ስም አነባለሁ። በዚያን ቀን እግዚአብሔር የተናገረውን ይህንን ተራራማውን አገር ስጠኝ አንተ፣ በዚያ ቀን የናቃውያን ታላላቆችና የተመሸጉ ከተሞች በዚያ እንዳሉ ሰምተህ ነበር። ምናልባት እግዚአብሔር ከኔ ጋር ይሆናል፣ እግዚአብሔርም እንደተናገረኝ አሳድዳቸዋለሁ። ኢያሱም ባረከው፣ ለዮፍኒ ልጅ ለካሌብ ኬብሮንን ርስት አድርጎ ሰጠው። ምድሪቱም ከውጊያ አረፈች ይላል። ኢያሱና ካሌብ ሁላችንም የምናቃቸው በጣም የተለዩ የእምነት መንፈስ ያላቸው ሰዎች ናቸው። በዚህ በኢያሱ መጽሐፍ ላይ ስለ ካሌብ በልዩነት አሁን ባነበብኩላችሁ ክፍል ላይ በተለይ ምዕራፍ 14 ስለ ካሌብ ይናገራል። አጠቃላይ የኢያሱ መጽሐፍን ስታዩ ሁላችንም እንደምናውቀው የወጣው ህዝብ ገብቷል፣ የሚል መረጃ የሚሰጥ መጽሐፍ ነው የኢያሱ መጽሐፍ። በሦስት ዋና ዋና ክፍሎች የተከፈለ ነው። የመጀመሪያው ከምዕራፍ አንድ እስከ ምዕራፍ አስራ ሁለት ድረስ ኢያሱ መጽሐፍን ስታጠኑ እግዚአብሔር ህዝቡን ከኢያሱ ጋር እንዴት ልቡን አነሳስቶ ወደ ተስፋይቱ ምድር እንዴት እንዳስገባቸው፣ ዮርዳኖስ እንዴት እንደተከፈለ፣ ግርዛት እንዴት እንደሆነ፣ ኢያሪኮ እንዴት እንደፈረሰ፣ ሰላዮች ገብተው እንዴት ምድሪቱን እንደሰለሉ፣ በስተመጨረሻም በድል ወደ ጦርነት ገብተው ህዝቡ መዋጋት እንዴት እንደጀመረ የሚያስረዳ ክፍል ነው። የመጀመሪያው ክፍል በሦስት ዋና ዋና ክፍል ነው የሚከፈለው ከፈለው ብያቸዋለሁ። ከአንድ እስከ አስራ ሁለት ያለው ይህን ነው የሚያሳየው። ከአስራ ሶስት እስከ ሀያ ሁለት ያለው ደግሞ የገባው ህዝብ፣ የተዋጋው ህዝብ ርስት ሲከፋፈል ታዩታላችሁ። ለአስራ ሁለቱ ነገድ በስም በስማቸው መሬት ርስት ከፍታን እግዚአብሔር በእያሱ በኩል አድርጎ የመጀመሪያ የመከፋፈሉን ወይም ደግሞ የድልድሉን ብሉ ፕሪንት እግዚአብሔር ለሙሴን የሰጠው ለሙሴ በተናገረው መሰረት እያሱ እያንዳንዱን ትውልድ ወይም እያንዳንዱን ነገድ በስም በስማቸው ምድር ሲያከፋፍላቸው ታያላችሁ። ሁለቱ ምዕራፍ የመጨረሻው 23 እና ምዕራፍ 24 የኢያሱ ምክርና ማስጠንቀቂያ እንደዚሁም ደግሞ የስንብት ጽሑፎችን ነው የምናየው። በእነዚህ ሶስት ዋና ዋና ክፍል የተከፈለ ነው። የኢያሱን ታሪክ ስታነቡ ለመጀመሪያ ጊዜ ኢያሱ ብቅ ያለው ዘጸአት ምዕራፍ 17 ላይ ነው። ስሙን ለመጀመሪያ ጊዜ በዚህ የምታገኙት በመጽሐፍ ቅዱስ ላይ ኢያሱ የሚባለው ዘጸአት 17 ላይ አማሌቅ የሚባል ክፉ ጨካኝ የሆነ የእስራኤል ቋሚ ጠላት መጣ። አስቡ ዘጸአት 14ት ነጻ ወጥተዋል። ሦስት ምዕራፍ ሄዱ። በጣም ጥቂት እንደ ተጓዙ ወዲያው የገጠማቸው ጠላት ነው። ያ የገጠማቸው ጠላት ማን ይባላል? አማሌቅ ይባላል። እና እግዚአብሔር በሙሴ በኩል ምሪት አመጣ። ሙሴ እያሱን ጠራና፣ ወጣቶችን ሰብስብ። እኔ ነገ ወደ እግዚአብሔር ተራራ በትርዤ ሄዳለሁ። እጆቼን እዘረጋልሃለሁ። አንተና ወጣቶቹ ወጥታችሁ አማሌቅን ትዋጋላችኋለን። ማን ይሁን ምን ሳይናገር ለመጀመሪያ ጊዜ ኢያሱን ባይብል ያስተዋወቀን ምን አድርጎ ነው? የጦር ጀነራል አድርጎ። ኢየሱስ ክርስቶስ ስሙ ይባረክ። ከዛ በኋላ ኢያሱ ስም ፋሚሊየር እየሆነ ይሄዳል። ዘጸአት 24 ላይ ስታነቡ ሙሴ ሕግ ሊቀበል ወደ ተራራ ሲወጣ 40 ቀን 40 ሌሊት በቆየ ጊዜ ብላቴናው ኢያሱ በተራራው እግርጌ ታች ሙሴን ይጠብቅ ነበር። ሙሴን ፎሎ የሚያደርግ ወጣት ነበር። ኢየሱስ ክርስቶስ ጌታ ነው። ከዛ በኋላ እሱ ብቻ አይደለም። ኢያሱ ነገዱን ወክሎ ሙሴ ወዴት ይልከዋል? ወደ ስለላ ይልከዋል። አሁን ኢያሱ ወደ አመራር እየመጣ ነው። ሙሴ ከሞተ በኋላ ጭራሽ የእስራኤልን ህዝብ በልዩነት መርቶ ጦርነትን ሰላሳ አንድ ነገስታትን ድል አድርጎ ርስትን ሲያከፋፍል ታያላችሁ። ከትንሽ የጀመረ እስከ መሪነት የደረሰ ነው። ኢየሱስ ክርስቶስ ስሙ ይባረክ። በዚህ ክፍል ላይ አንድ ነገድ ይመጣል። ምዕራፍ 14 ቁጥር ስድስት ጀምሮ ያ ነገድ የይሁዳ ነገድ ይባላል የይሁዳ ነገር ታውቋላችሁ ጌታችን ኢየሱስ ክርስቶስ የመጣበት የይሁዳ አንበሳ የተገኘበት ነገድ ነው ካሌብ ከይሁዳ ነገድ ነው ልብ ብላችሁ ስሙኝ የመልእክቴን መሰረት እየጣልኩ ነው ከይሁዳ ነገድ ነው ካሌብ አንድ ጥያቄ አለው በልቡ ምን አይነት ጥያቄ ነው እግዚአብሔር በእግዚአብሔር ሰው በሙሴ በኩል እርስት ትወርሳል ብሎኛል መቼ ነው እርስት ትወርሳል ያለው የዛሬ አርባ አምስት አመት በፊት ለብብላችሁ ስሙ። ዛሬ 85 አመቱ ነው። ይሄንን ሲያወራ ትንቢት የሰማው በአርባ 40 አመቱ ነው። ቃዴስ በርኔ እያለ እግዚአብሔር በእግዚአብሔር ሰው በሙሴ በኩል እኔን ፒክ አድርጎኝ ነበረ። የይሁዳን ነገድ ወክዬ ምድርን የሰለልኩት እኔ ነኝ። አስሩ ሰዎች ኔጌቲቭ ሜሴጅ ሲያመጡ ልዩ መንፈስ ከኔ ጋር ስለነበረ እንውጣ ያልኩት እኔ ነኝ። ሃሌሉያ። መቼ? የዛሬ 45 ዓመት በፊት እግዚአብሔር ዓለም ላይ የወጣ ቃል ሳይፈጸም አይመለስም። ዘመናት ይቆጠሩ፣ አመታት ይቆጠሩ፣ ከእግዚአብሔር አፍ የወጣ አንድ ቃል ሳይሰራ በከንቱ ወደ እሱ አይመለስም። ስለዚህ እንደዚህ ብለዋል። ይሄ ቃልም የሚባለው ከክርስቶስ ነገድ የመጣው የይሁዳ ነገድ ወኪል የሆነው ቁጥር አስራ ሁለት ላይ አሁን እግዚአብሔር በዚያን ቀን ለሙሴ እንደተናገረው ያንን ተራራማ አገር እንድሰጠኝ እፈልጋለሁ፣ እግዚአብሔር ብለዋል። አዎ ምን ብሎ ሄደህ መልካም ወሬ ስላወራህ ለአንተና ለልጆችህ ያየሃትንና የረጋትካትን ምድር ሰጥቼሃለሁ ብሎኛል። ስለዚህ ምን ትፈልጋለህ? እግዚአብሔር የነገረኝን ተራራማውን አገር እፈልጋለሁ፣ ኢያሱ ስጠኝ። በዕድሜ ሰማንያ አምስት ዓመት ሆኗል። ልቡ ግን ዛሬ ሚያርባ ነው። ሃሌሉያ ትናንትና የተናገረውን አካል ሳይለብስ ዛሬም ፖዚሽን አለቀቀም ምንም ያህል ዘመን ይቆይ ከእግዚአብሔር አፍ የወጣ ነገር ሳይፈጸም አይመለስም ካሌም ምን አይነት መብት ቢኖረው ነው ከአርባ አምስት ዓመት በኋላ ኬብሮንን የጠየቀው ኬብሮን ስትራቴጂክ መሬት ናት ኬብሮን ማለት ትብብር ማለት ነው። ከተማዋ ተራራ ላይ ናት ያለችው ተራራማ አገር ገዢ መሬት ነው ለጦርነት ጥሩ ነው በጠላት አያስደፍርም ነፋሻማ ነው ካሌም እግዚአብሔር ያለን ተራራውን ነው። ትወርሳላችሁ። ተራራ መወጣበት ጉልበት የደነዘዘ ይመስላል፣ ግን ቃሉ እኔ ውስጥ ስላለ ትንቢቱ እኔ ውስጥ ስላለ ስጋዬ የደከመ ቢመስል የሚያበረታ መንፈስ እኔ ውስጥ አለ። እድሜ ጨምራችኋል፣ ነገር ተቀይሯል፣ የኢትዮጵያ ኢኮኖሚ ተለዋውጧል እና ትንቢቱ አብሮ አይንሻፈፍም። የነገራችሁ ግን ቀጥ ብሎ ይሄዳል። ጉልበቱ ደክሟልና ይሻሻል አይልም። እግዚአብሔር ያለህን ተራራውን ነው በስተር ጅናም ቢሆን ተራራውን ተወርሰዋለ ምን አለ ጮ አሜን በተለይ እባርካለሁ ነው ያለው እድሜ እየሄደ ስራ እያጣ የምድሪቱ ኢኮኖሚ እየፈራረሰ ስላለ አያሻሽለውም እግዚአብሔር እባርካለሁ ያለው ኢኮኖሚውን ተማምኖ ሳይሆን ራሱን ተማምኖ ካሌብ ስለ ራሱ ፕሮፋይል ማስታወስ ጀመረ ከማን ጋር ከኢያሱ ጋር ቁጥር ስድስት የይሁዳ ልጆች በጌልጌላ ወደ ኢያሱ ቀረቡ ቄኔዛዊ የወፍኒ ልጅ ካሌብ አለው ለአምላክ ሰው ለሙሴ ስለ እኔና ስለ አንተ እግዚአብሔር በቃዴስ በርኔ የተናገረውን ታውቃለህ። ከ45 ዓመት በኋላ ያስታውሰዋል። ትዝ ይለኸል ጆሹዋ ለእኔና ለአንተ በአምላክ ሰው በሙሴ በኩል እግዚአብሔር የተናገረው ነበር። ቃዴስ በርኔ ምንድን ነው የተፈጸመው? ዘሁልቁ ምራፍ 13 ዘሁልቁ ምራፍ 13 12 ሰላ የተላከበት ስፍራ ነው። 12ቱ ሰልለው መጡ። አስሩ ሰዎች ወየው አሉ። ምድሪቱ ቆንጆ ናት፣ ይኸው ፍሬዋ ነገር ግን መውረስ አንችልም። ነገር ግን መግባት አንችልም። ምን ነው ረጃጅም ሰዎች አሉ፣ የተመሸገ የናስ ቅጥር አለ፣ መግባት አንችልም። እኛ በእነሱ አይን ፊት እንደምንድነን፣ እንደ አንበጣ ነን፣ አንችልም። ከዛ መካከል ኢቭን ኢያሱ እንኳን አላወራም። መጀመሪያ ያወራው አንብቡት፣ ዘሁልቁ ምዕራፍ አስራ ሶስትን ኢያሱ እያለ ካሌብ እጅ አወጣ። ምን ብሎ ተናገረ? መውረስ እንችላለን። እግዚአብሔር ከፈቀደ ተራራም ይሁን ትልቅም ይሁን ትንሽም ይሁን ከወደደ ያስገባናል። ሙሴ ትክ ብሎ አየውና ለካሌብ አንድ ቃል አወጣ። መጽሐፉ ሙሉ ገብታችሁ አንብቡት። ካሌብ እግዚአብሔርን ፈጽመ ተከትለሃልና ከነፈሰው ጋር አልነፈስክም፣ ወየው ካለ ጋር ወየው አላልክም የተከተልከው የእግዚአብሔርን ቃል ስለሆነ ያችን ምድር እንዳያሃት እንደረገጥካት ትወርሳታለህ። ጩሁና ባካችሁ አሜን በለው። ባይዘዌ ዘውልቁ ምዕራፍ 13 እና 14 የአርባ ቀን ጉዞ ወደ አርባ ዓመት የተቀየረበት ወሳኝ ምዕራፍ ነው። አርባ ቀንኛ ላይ እሺ ብለው እንውጣ ቢሉ በአጭር መንገድ የሚገቡትን አንችልም ወየው ስላሉ እግዚአብሔር ተፈታትነውኛልና ታምራት አይቶ እንዳላየ ሆኗልና አንገባም ያለው ሞቶ እስኪያልቅ ድረስ አንዱን ቀን ለአንድ ዓመት አባዝችዋለዋለ። በጣም የሚያሳዝን ክፍል ነው። ዘኍልቍ ምዕራፍ አሥራ ሦስት የአርባ ቀን ጉዞ ወደ አርባ ዓመት ሽፍት ያደረገበት፣ ግን አንድ ሰው ያንን ዘመን ዘልቆ የሚሄድ ላይሞት የሚችልበትን የህይወት ዋስትና እዛ ጋር አረጋገጠ። ካሌብ ይባላል። ጭሁና ሜን በነው። እግዚአብሔር እንደዚህ አለ በሙሴ በኩል ባሪያዬ ካሌብ ላይ ልዩ መንፈስ አለ። ምን አለ ጨዋቸዋ? አሜን። በጥሩ ዛሬ አንድ ልዩ መንፈስ ይውረድባቸው በኢየሱስ። ምን አይነት መንፈስ ከነፈሰው ጋር ማይነፍስ ምን አይነት መንፈስ ወየው ከሚል ጋር ወየው ማይል ምን አይነት መንፈስ አንበጣ ነኝ ማይል እችላለሁ፣ ወርሳለሁ የሚል አንድ። እጆቻችሁን አንሱ ልባርካችሁ። ዛሬ እንደ ካሌብ አይነት ልዩ መንፈስ በናዝሬቱ በኢየሱስ ስም ላያችሁ ላይ ይምጣ። በናዝሬቱ በኢየሱስ ስም ላያችሁ ላይ ይምጣ። ባሪያዬ ካሌብ ላይ ልዩ መንፈስ አለ። ስለዚህ አብሮ አይጠፋም። አንወርስም ካለ ጋር አብሮ ምድረ በዳ አይገባም። አርጅቶም ቢሆን ይገባል። የደከመ ሰውነት የያዘ ቢመስልም በበረታ ልብ ግን ይገባበታል። ይሄ ሰው ልዩ መንፈስ ነበረው። እንወርሳለን የሚል መንፈስ ነበረው። እንደውም በጣም ደስ የሚለኝ ቁጥር ሰባት ላይ ይህን ቃል ባነበ ደስ ይለኛል። የእግዚአብሔር ባሪያ ሙሴ ምድርን እሰልል ዘንድ ከቃዴስ በርኔ በላከኝ ጊዜ እኔ የአርባ ዓመት ሰው ነበርኩ። እኔም በልቤ የነበረውን ቃል መለስኩለት። እስቲ በሉት ከኔ ጋር እኔም በልቤ የነበረውን ቃል መለስኩለት። ከእኔ ጋር የወጡት ወገኖቼ ግን የሕዝቡን ልብ አቀለጡት። ማይ ጋድ ቀና ብላችሁ። እኔ ያየሁትን አይደለም የነገርኩት ለሙሴ። ያየሁት ረጅም ሰውዬ ነው ያየሁት ረጅም ጠላት ነው። ካየሁት በላይ ልቤ ውስጥ ያለው ነው። እኔ ያወራሁት ምንድነው? ለሙሴ የመለስከው ውስጤ የገባው ከሚታየው በላይ ነው። እግዚአብሔር ከፈቀደ እንወርሳለን የሚል ልቤ ውስጥ ነበረ። ዛሬ የምስራች አለኝ። አሁን ብዙ ነገር አይናችን ያያል አይደል? መከበባችንን፣ ኪዛራችንን፣ ማነሳችንን፣ ደሞዛችንን፣ አለመቻላችንን ያያል ውስጣችሁ ምን አለ ካሌብ የመለስኩት ውስጤ ያለውን ነው። ከማየው ይልቅ ውስጤ የሚሰማኝ ይበልጣል። የሚታየው ተከባሃል የሚል ነው፣ አትችልም የሚል ነው። ጃይንት ጃይንት ረጃጅም ለፍሪም ነው። ግን ከማየው በላይ ውስጤ የገባው እግዚአብሔር ይችላል የሚል መንፈስ ነው። ዛሬ ለአንድ ሰው ውስጣችሁ ያለው እሱ ይወርሳችኋል። ለዚህ እኮ ነው እግዚአብሔር አብርሃም ጋር መጣና፣ አብርሃም ምንም አልሰጠህኝም ልወረስ ነው አለቀልኝ ሲል እግዚአብሔር እንደዚህ ያለው ይሄ የምታየው አይወርስም። ከውስጥ የሚወጣው ጩና ሜን በለኝ። ለካ የሚታይ አይደለም የሚወርስ። ውስጥ ያለው ከምታየው የበለጠ ነው። አብርሃም እግዚአብሔር የምታየውን ኤሌዘር ድምፁ ድምጹ የሚጎረንነውን ኤሌዘር አትይ። ከጉልበት የሚወጣው ከውስጥ የሚወጣው ይወርሳል። ካሌብ እማየውን ሳወራ አልትገኝም። ከኔ ጋር የነበሩ ወገኖች ግን ያዝቡልን ያቀለጡት ምን ብለው ያዩትን አወሩ። አቤት ኔፍሊም፣ አቤት ቁመት፣ አቤት የተመሸገ ተራራ፣ አቤት ኮበር ጦር፣ ያዩትን አወሩ። ምዕራፍ አስራ አራት ህዝቡ ድምፃቸውን ከፍ አድርገው አለቀሱ ነው የሚለው። ስድስት መቶ ሺህ እግረኛ እንደሆነ ይገመታል። የስድስት መቶ ሺህ እግረኛ በምድረ በዳ ለቅሶ እንዴት እንዳናወጠው አስቡ። ለምን? ያዩትን የጠላት ከፍታ ነገሯቸው። አንድ ሰው ልዩ መንፈስ አለው ካሌብ ከማየው በላይ ውስጤ ሞላ ይበልጣል። ሙሴ ሲጠይቀኝ እኔ መለስኩለት። ያየሁትን አይደለም ውስጤ የገባውን ነው። ውስጣችሁ ምን ይላችኋል? ተከባችሁ መንፈሳችሁ ምን ይላችኋል? ብቸኛ ሆናችሁ ውስጣችሁ ምን ይላችኋል? አንተ ህዝብ ነህ፣ አንተ ታላቅ ነህ፣ ካንተ ጋር እግዚአብሔር አለ። እግዚአብሔር ከወደደ ይሄንን ተራራ ወርሰዋለሁ፣ ይሄንን ጠላት እመታዋለሁ። እግዚአብሔር ከወደደ ይሄን ተራራ አልፈዋለሁ። ለዚህ ነው እግዚአብሔር በሙሴ በኩል እዚህ ሰው ጋር ልዩ መንፈስ አለ ያለው። ልዩ መንፈስ ምን አይነት ነው? የሚታየውን ማያይ፣ ከሚታየው በላይ በውስጡ ያለውን እግዚአብሔርን ትልቅ የሚያደርግ አሜን በላችሁ ጮሆ። ለዚህ ነው ስጠኝ ሲል ምክንያት አለው። ምን አይነ ምክንያት? ያኔ ስሰልል ውስጥ ያለውን ስናገር ሙሴ የባረከኝ በረከት አለ። ከእኔም ጋር የነበሩት ወገኖች ግን የህዝቡን ልብ ምናሉት፣ ምናሉት፣ አቀለጡት አምላኬን እግዚአብሔርን ፈጽሜ ተከተልኩ ሙሴ በዚያ ቀን አምላኬን እግዚአብሔርን ፈጽመ ተከተልሃልና እግር የረገጠውን ምድር ላንተና ለልጆችህ ለዘላለም በርግጥ ርስት ይሆናል ብሎ ማለ። ለካ ነገር የተቀየረው ለብዙሃኑ ለእስራኤል አርባ ቀን ወደ አርባ ዓመት ሆኖ ሞት ሲበየን ለአንድ ሰው ግን ሞት ተሰብሮለት በዚያ ቀን ሙሴ መሃላ ማለለት ምን ብለው ላንተና ለልጆች ያ ይታት የመጣኸውን ምድር አሳልፌ እሰጥሃለሁ። በዚህ ምክንያት ነው ስጠኝ ብሎ የጠየቀው። ለምን መሀላለኝ ለምን መንፈሴ እንጠብቅ ያለው? ቁጥር አስራ አንድ ጀምሮ ያ ሲነገረኝ አሁን አርባ ዓመቴ ነበር። አሁን አርባ አምስት ዓመት አልፎታል። የሰማንያ አምስት ዓመት ሰው ነኝ። ነገር ግን ዛሬም ጉልበታም ነኝ። እስኪ ጩና፣ ዛሬም ጉልበታም ነኝ በሉ። ቁጥር አስራ አንድ ሙሴ በላከኝ ጊዜ እንደነበርኩ ዛሬም ጉልበታም ነኝ። ጉልበቴ በዚያ ጊዜ እንደነበረ ነው። እንዲሁ ዛሬ ለመዋጋት ለመውጣትም ለመግባትም ጉልበቴ ያው ነው። ስጠኝ ሲል የመጀመሪያ ህጋዊ ግራውንድ አለው፣ መሀል አለው። ተራራውን ስጠኝ ሲል ሁለተኛ ተራራውን በሚወርስ የህይወት ቁመናና የመንፈስ ጥንካሬ ላይ ቆሞ ነው። እንዲሁ ተራራ ስለተመኘህ አይመጣም። አዎ እድሜ ሄዷል። እንደ እድሜ በሆን ኖሮ መድከም ነበረብኝ፣ አደለም? ተራራ መዋጋት አልችልም። ነገር ግን ያላለቀ ትንቢት ስላለ እድሜ ቢሸመግል እንኳን መንፈሴ ያው ነው። እንዴት ይሰማሃል? እንደዛኛው ዘመን ትንቢት ሲመጣ ውስጤ እንደተንተከተከበት ዘመን ዛሬም ጉልበታም ነኝ። ትችላለህ? አዎ። አንዳንድ እኮ ተራራው ቢሰጥ መዋጋት አይችልም። ተዋክተ ተወርሷል። አዎ ዛሬም አስተማማኝ ስታንዳርድ ላይ ነኝ። ዛሬ አንድ ሰው ላይ ይሄ መንፈስ ይምጣ። አሜን በሉ ባካችሁ። ስንቶቻችሁ ተራራውን ለመውረስ በቂ የሆነ የመንፈስ ዝግጅት እንዳደረጋችሁ አላውቅም። ካለብ የመንፈስ ዝግጅት ነበረው። እንዲሁ አይደለም ተነስቶ ይሄንን ልውሰድ ያለው። መንፈሱ ሬዲ ነው። እግዚአብሔር በብዙሃን አያምንም። በተለዩ ሰዎች ያምናል። ራሳቸው በልዩነት ለእግዚአብሔር ባዘጋጁ ሰዎች ያምናል። ስለዚህ ዛሬ ራሴን አዘጋጃለሁ። ዛሬም ጉልበታም ነኝ፣ ለመውጣትም ለመግባትም፣ ቀጥሎስ ለመዋጋት በሁሉ አቅጣጫ ሬዲ ነኝ። በመንፈሴ የተዘጋጀው ነኝ። ሁሌ የተዘጋጃችሁ ሁኑ ስለሚል መጽሐፍ፣ ተራራማውን መንጥሬ መውረስ እችላለሁ። ደርሼ ሌላ እርዳታ አልጠይቅም፣ እችለዋለሁ። ለዚህ ነው ጳውሎስ ኃይልም በሚሰጠኝ በክርስቶስ ሁሉን ምንላለሁ እችላለሁ። ቁጥር 13 ልናገር። ኢያሱም ባረከው፣ ዛሬ በኢየሱስ እኔም ባረካቸዋለሁ። ለዮፍኔ ልጅ ለካሌብ ኬብሮንን ርስት አድርጎ ሰጠው። እጆቻችሁን አንሱ። በዚህ ወር በጌታ በኢየሱስ ስም የእናንተን ኬብሮን እግዚአብሔር በእጃችሁ ያስገባ። የጤንነት ኬብሮን፣ የደስታ ኬብሮን፣ የቅባት ኬብሮን፣ የአገልግሎት ኬብሮን፣ ከፍታ የሆነ ተራራ የሆነ ገዢ መሬት የሆነ በዚህ ወር ወደ ቤታችሁ ይምጣ፣ ወደ አገልግሎታችሁ ይምጣ ኢያሱ ካሌብን እንደባረከ የመባረክ ስልጣን በላይ ላይ ባደረገው ኪዳን ላይ ቆሜ በጥር ወር ላይ በኢየሱስ ስም ከፍታ ወደ እናንተ ይምጣ። ተራሮች ወደ እናንተ ይምጦ። መያዝ የሚገባችሁን ያዙት፣ በኢየሱስ ለዚህ ሬዲዮ ሆነ አሜን ብሎ አጨብጭቦ ለእግዚአብሔር ክብር ያምጣ። ዋው የመጀመሪያ ኪዳናችሁን ያዙት። ምን አለህ ጌታ? የአርባ አምስት ዓመት ትንቢት አልረሳም። እኛ የ45 ቀኑን ረስተናል። ጌታ ምን ብሎሻል? ስለ ጤናሽ፣ ስለ ልጆችሽ፣ ስለ አገልግሎት ምን ብሎሃል? አይረሳም። ሁለተኛ ጌታ ባለ ልክ ምን ያህል የመንፈስ ዝግጅት አለ። ዛሬም ነው ያለው፣ ለመውጣት፣ ለመግባት፣ ለመዋጋት ዛሬም ጉልበታም ነኝ። ይሄም ያሳየው በቂ የመንፈስ ዝግጅት፣ ትኩረት በሚወረሰው ነገር ላይ ልብን መጣል እጃችሁ በሚገባው ነገር ላይ ፉል ፎከስ ማድረግ ይሄ በዚህ ወር ይገባል። ልክ ይህንን ሲያይ ኢያሱ የይሁዳ ነገድ ነው። ካሌብ የክርስቶስ ነገድ የመጣበት ነው። ከፍታ ከፍታው ይገባዋል። ታውቃላችሁ የክርስቶስ ነገድ የዳዊት ዘር ኢቨን ዳዊት ሁለተኛ ጊዜ በኬብሮን ተቀባ ይላል። ስለ ኬብሮን አጥኑ። አንተ ያጥንታችን ፍላጭ የስጋችን ቁራጭ ነ ብለው በኬብሮን ድጋሚ ቀቡት ይላል። ይበቃ የይሁዳ መናገሻ ነው የሆነችው። ስለ ኬብሮን ብታጠኑ ይገርማ። የትብብር ከተማ ናት። እና ሰውየው አስተባብሮ በእድሜ ስተርጅና የይሁዳ ነገድ ወደ ተራራው ነው ይዞ የወጣው። አሜን አሜን አሜን። እኔም እባርካችኋለሁ። እናንተና ዘሮቻችሁን ወደ ተራራ ይዛችሁ ትወጣላችሁ። አሜን በሉና ውሰዱ። እናንተና ሀገራችሁን ወደ ተራራ ይዛችሁ ትወጣላችሁ። ቅባት ወዳለበት መንፈስ ወዳለበት ትብብር ወዳለበት መንፈስ እግዚአብሔር ያስገባቸዋል።